ከምርጥና ቆራ ኢትዮጵያ ጀግኖች ጠላት ባጠመደ ወጥመድ መፍትሄ አስመስሎ መሄድ እንዳይሆን ውጤቱ መጨረሻው አመድ። ስለሆነም የእነ ስብሀት ነጋን የወያኔ ያጋዚ ጦር ቀጥቅጠን እንደባው ለማጥፋት እንተባበር በኢትዮጵያና በኢትዮጵያነት ፍቅር። ስለዚህ የምርጥና ቆራ ኢትዮጵያን ጀግኖችን እንቀላቀል። በዓለም ላይ ባራቱ ማዕዘን እጅግ በጣም አስፈላጊ ብቻ ሳይሆን የግዴታም ጥሪ ነው። የኢትዮጵያ ሕዝብ ሆይ የእነ ስብሀት ነጋን የወራሪ አጋዚ ወራሪ ኃይል እንደ ቀጥቅጠን ከእናት ኢትዮጵያ ለማስወጣት ዋነኛውና አማራጭ የሌለው የትግል ስት በኢትዮጵያዊነት እጅ ለእጅ መያያዝ ነው። የምርጥና ቆራ ኢትዮጵያ ጀግኖችም ይዞት የተነሳው ምርጥ ዓላማ የሆነው አንድ አገር ኢትዮጵያ፣ አንድ ህዝብ፣ አንድ ሰንደቅ ዓላማ፣ አረንጓዴ፣ ቢጫ፣ ቀይ ኢትዮጵያዊነት ነው። በዚህም ዓላማ ኢትዮጵያኖችን እያሳተፈ ሌት ከቀን በፋልም ላይ ይገኛል። ለሁሉም ዜጎች የሚሆን ህግና ስርዓት አስፈላጊነቱን በቀይ ቀለም በማስመር ለተግባራዊነቱ የምርጥና ቆራጥ የኢትዮጵያ ጀግኖች እምቢ ለወያኔ አጋዚ ወራሪ ኃይል በማለት ግንባራቸውን ኮስኮስ ከንፈራቸውን ንክስ በማድረግ የነጻነቱን ፍልሚያ እያቀጣጠሉት ይገኛሉ። ሞት ለኢትዮጵያ ጠላቶች! በምርጥና ቆራጥ ጀግኖች ኢትዮጵያ ነጻ ትወጣለች። ድል ለሰፊ ህዝብ ማማ ኢትዮጵያ ለዘላለም ትኑር! እናሸንፋለን።